ይህ ዛዶቅ ፐርዝ ነው። ተመስገን ነጋሽ ከአውስትራሊያ መክብብ ምዕራፍ አራት ቁጥር 12 ላይ እንደዚህ ይላል፣ አንዱ አንዱን ቢያሸንፍ ሁለቱ በፊቱ ይቆማሉ፣ በሶስት የተገመደ ገመድ ፈጥኖ አይበጠስም። ምን ለማለት ነው? አንድ አቅም የለውም፣ ሁለት ሲሆን ይሻላሉ፣ ሶስት ግን ጠንካራ ነው። በሶስት የተገመደ ፈጥኖ አይበጠስም። የሚገርመው ማንም ሰው የሚበጠስ የሚፈርስ የማይቆይ የማይኖር ማንም ይህንን የሚመኝ የለም። ትዳር ቢሆን፣ ጓደኝነት ቢሆን፣ ንግድ ቢሆን፣ ሕብረት ቢሆን፣ የተለያዩ ነገሮች ቢሆኑ የወደዷቸውን ሰዎች የፈለጓቸውን ሰዎች እንዲቆይ የፈለጉትን የተመኙትን ሰዎች በሚችሉት አቅም ሁሉ ያንን ነገር ማቆየት ይፈልጋሉ እስከ መቼ መጨረሻ እስከሌለው ድረስ በቃል ኪዳን ቢሆን በፊርማ ቢሆን በዋስ ቢሆን በምስክር ቢሆን በብዙ በተለያዩ አይነት መንገዶች እንዲቆይለት ይፈልጋል ጠንካራ እንዲሆን የጸና እንዲሆን እንዳይፈርስ እንዳይለያይ እንዳይበተን እንዲኖር ይፈልጋሉ ስለዚህ ነው መክብብ ሲናገር በሶስት የተገመደ ጠንካራ ነው፣ አይበጠስም። የምናደርጋቸው ነገሮች ሁሉ ፌሎሺፓችንን በእግዚአብሔር የተገመደ ሲሆን መካከለኛው እግዚአብሔር ሲሆን፣ ህብረታችን መካከለኛው እግዚአብሔር ሲሆን፣ ትዳር መካከለኛ እግዚአብሔር ሲሆን፣ ልጆቻችን ጋር ያለን ግንኙነት እግዚአብሔር ሲሆን፣ የፌሎሺፓችን ወይም የቤተክርስቲያናችን የመገናኛችን ዋናው ጠንካራው ዋናው ነገር እግዚአብሔር ሲሆን ጠንካራ ይሆናል። ለጊዜው ሳይሆን ለዘለቄታ የሆነ ነገር ይሆናል። ስለዚህ ነው ሰዎች በተለያየ መንገድ በባህላቸው በዘመናቸው ባሉ ባገኙት ልምምድ በተለያዩ መንገድ ሕይወታቸውን የቀረይ ዘመናቸውን ለማጽናት በሚችሉት መንገድ በተለያየ መንገድ ያንን ነገር ይፈጽማሉ። ለምሳሌ ብዙዎች ወደ ትዳር ለመሄድ ሲያስቡ በግብፅ በነበረን ጊዜ በናይል ወይም በአባይ ወንዝ ዳርና ሄደው ቃልኪዳን ይገባሉ። ምክንያቱም የሚቀጥለው ዘመናቸው ላይ እንዳይከዳዱ ወይ ደግሞ በአባይ ላይ በመራመዳቸው እና በዛ ቦታ ላይ ቃል ኪዳን በመግባታቸው የሚቆይላቸው ስለሚመስላቸው ብዙ አረቦች በዛ ይጓዛሉ። በሌላ በኩል ሁሉ እንመልከት። እያንዳንዱ ሀገር የተለያዩ አይነት ዘዴዎች በተለይ ወደ ትዳር ሲሄዱ፣ ትዳር ትልቅ ነገር ነው እና ሰው መቆየት ይፈልጋል፣ መኖር ይፈልጋል። መፋታትን ማንም አይወድም። በዛው ጸንቶ ቃል ኪዳን ጠብቆ ለመኖር ብዙ አይነት ነገሮችን ያደርጋሉ። ከነዚህ ነገሮች አንዳንዶችን ለመንገዳችንን መንገዳችንን ያየዋቸውን ነገሮች እንቀጥልና እንመልከታቸው። ለምሳሌ ፖንት ዴስ አርትስ ብሪጅ፣ ይሄ በፍራንስ የሚገኘው ፓሪስ ላይ የሚገኘው ነው ላቭ ሎክ ብሪጅ የፍቅረኛሞች ቃልኪዳናቸውን ለማጽናት ቁልፍን ገዝተው ያንን ፓድሎክ ደግሞ ቆልፈው ያንን ቁልፍ ይዘው ውሃ ውስጥ ይወረውሩታል። ድልድዩ ላይ ያንን ጋኑን ወይም ፓድ ቁልፉን ትተውት ይሄዳሉ። ይሄ ምንድን ነው ለነሱ የሚያሳያቸው ፍቅራቸው ለረጅም ዘመን እንደሚኖር ማንም ቁልፉን እንደማይከፍተው ከውሃ ውስጥ ቁልፉን አግኝቶ አምጥቶ መገናኘታቸውን ሕልውናቸውን ፍቅራቸውን እስከ መጨረሻ ሊጀምሩት ያለውን ጉዞ የሚከፍትባቸው ማንም የለም። ስለዚህ ቁልፉን ወርውረውት ይሄዳሉ። ይህንን ስንመለከት እንግዲህ እንደምታዩት ከረጅም ጊዜ በኋላ ድልድዩ ላይ ያ ቁልፍ እየተከማቸ እየተከማቸ እየተከማቸ ሲሄድ ነው ካውንስሉ ይህን ነገር ወደ ድልድዩ ወደ ማፍረስ ደረጃ እንደሚደርስ ስላየው ለድልድዩ ስጋት ስለሆነ ከክብደቱ ብዛት የብረት ክምር ስለሆነ በዚህ አይነት ሁኔታ አንስተውታል። ምክንያቱም ከክብደቱ የተነሳ ድልድዩ ሊያፈርስ ስለደረሰ ምንድን ነው ያስጨነቃቸው ሰዎቹ ስትሉ ፍቅራቸው እስከ መጨረሻ እንዲቆይ እየመጡ በዛ ቦታ ላይ ያንን ቁልፍ እየቆለፉ ውሃውስ መጣላቸው። ይሄ አንድ ቦታ ሊመስለን ይችላል። ነገር ግን አንድ ቦታ ብቻ አይደለም። በኮለን ጀርመን የምናገኘው እንደዚህ አይነት ነው። በድልድይ ላይ ይህንን አይነት ነገር ያደርጋሉ። በሲኦል ደግሞ የሳውዝ ኮሪያ ወይም ደግሞ የደቡብ ኮሪያ ላይ እንደዚህ አይነት ነገር ያደርጋሉ። እንደምታዩት ይህንን ያደርጋሉ። ምንድን ነው የሚያደርጉት እነዚህ ሰዎች ስትሉ ፍቅር፣ አንድነት እስከ መጨረሻው ድረስ እንዲቆይ ብለው ስለሚያስቡ ነው። ምን የሚል የማይበጠስ ምን የሚል መጨረሻ የሌለው ምን የሚል የማይፈርስ፣ ብለው ስለሚጨነቁ እኔ ሰዎች እየመጡ ይህንን ቁልፍ እያደረጉ ይሄዳሉ። ውሃ ላይ ደግሞ ቁልፉን ይወረውራሉ። የመጨረሻው ከታዘብኩትና ካየሁት በአካልም ከነበርኩበት ቦታ ላይ በቶኪዮ የሚገኘው ቦታ ነው። ያ ቦታ ደግሞ ኦዲያቤ ጃፓን ላይ ያለው ላቭ ኤንድ ሃፒ ፓድሎክ፣ የሚገርም ነው። እሱ ደግሞ እንደዚሁ ሁሉ እዛ ቦታ ላይ የመጡ ሰዎች እንደምታዩት በግራና በቀኝ ቁልፎቹን ፓድሎኩን እየገዙ እያመጡ እየቆለፉ ቁልፉን ውሃ ውስጥ ይጥሉታል። ያን የወረወሩትን ቁልፍ ማንም አያገኘው፣ እነሱ ሙል ጊዜ ለዘላለም ይኖራሉ። ሀው በጣም ይገርማል። መቼም እግዚአብሔር ሰውን ካልረዳና ቃል ኪዳኑን መጠበቅ ካልቻለ በቁልፍ የሚጠበቅ ትዳር፣ በቁልፍ የሚጠበቅ ህብረት፣ በቁልፍ የሚጠበቅ አንድነት፣ በቁልፍ የሚጠበቅ ፌሎሽፕ በጣም ከባድ ነው። ስንቶቹ ያንን ቁልፎ ሩረው አብረው እንደኖሩ አንድ የሰማይ አምላክ እግዚአብሔር ብቻ ነው የሚያውቀው። እንግዲያውስ መክብብ ያለን ለዚህ ነው። ምን ያለው? በሶስት የሚገመድ አይበጠስም። ክብር ለኢየሱስ ክርስቶስ ይሆን። በስል በሶስት የሚገመድ ምን ዓይነት ጠንካራ ነው! አይበጠስም ይላል። ይህንን በጣም የሚደንቅ መጽሐፍ ቅዱስ በአንደኛ ሳሙኤል በራፍ 23 ላይ ዳዊት በጣም ጭንቅ በያዘው ጊዜ ሳኦል በከፋበት ጊዜ ሳኦል ጠዋትና ማታ የዳዊትን ነፍስ በፈለገበት ጊዜ ጦሩን እየሳለ እየወረወረ ሊያጋጨው በፈለገ ጊዜ ሊገለው ሊያጠፋው በፈለገ ጊዜ ለንግስናው ፍርሃት እንደሆነበት ይሄ የእሴይ ልጅ በፊቱ መውጣትና መግባቱ በስጨት ያደረገው ጊዜ ዳዊት አንድ ነገር አወቀ። ዳዊት አንድ ነገር ተረዳ። እንደዚያ ያለ ዳዊትም ለዮናታን ለልጁ ጠራውና፣ ለሳውል ልጅ እነሆ በፊትም ሞገስ እንዳገኘው አባትህ በእውነት ያውቃል። እሱም ዮናታን እንዳይከፋው አይወጭ ይላል። ነገር ግን ሕያው እግዚአብሔርን እምልልሃለሁ፣ በሕያው ነፍስህም እምላለሁ፣ በእኔና በሞት መካከል አንድ እርምጃ ያህል ቀርቷል። ምንም በቀደሳጭ አንድ እርምጃ ቀርቷል። ከዚህ በኋላ ብቆይ ነገሮች የተበላሹ ይሆናሉ። ነገሮች አደጋ ላይ ናቸው። በእኔና በሞት መካከል አንድ እርምጃ ቀረ። ሞት አንድ እርምጃ ተራምዶ ሊደርስ ይችላል፣ ሊመጣ ይችላል። ይሄ ነው ያለው አለው ስለዚህ ያለው አማራጭ ዮናታን ግድ የለም፣ በሕያው በያው ነፍስ ምላለሁ። እግዚአብሔር በመካከላችን ምስክር ይሁን። የሚሆነውን መጥቼ ነግርሃለሁ። አባቴ በእውነት አንተ ላይ ከፍቶ ከሆነ መጥቼ ነግርሃለሁ። ግድ የለም፣ በእኔና በአንተ መካከል እግዚአብሔር ምስክር ይሁን። ክብር ለኢየሱስ ክርስቶስ። በአያጩ ሁለቱ በአንድ በሌላኛው ላይ ምስክር ሊሆን በሚችል ሲታሰሩ የጸና ቃል ኪዳን ይሆናል። የማይለወጠው እግዚአብሔር የማይደክመው እግዚአብሔር የማያረጃው እግዚአብሔር ደከመኝ የማይለው እግዚአብሔር እሱ ነው ምስክር ሊሆን የሚችለው እሱ ነው የማይበጠስ ህብረት ሊያደርግ የሚችለው እሱ ነው ሲኖር በመካከላችን ምስክር ሆኖ ለዘለዓለም አንዳችን ባልኖር እንኳን ለዘለዓለም የሚኖረው እግዚአብሔር በዙፋኑ ላይ ያለው እሱ ነው ምስክር መሆን የሚችለው ሶስተኛ መሆን የሚችለው ስለዚህ ዮናታንን መጣና ነገረው። በእርግጥ አባቴ ከፍቶብሃል። በእርግጥ ነፍስህን ይሻታል። በእርግጥ ሊገልህ ይፈልጋል። ግን አንድ ነገር እናድርግ። እኔና እናንተ እንለያያለን። እኔና አንተ፣ አንተም ወደምትሄድበት ትሄዳለህ። ወደ አዶላ ዋሻ ትሄዳለህ። እኔም ወደ አባቴ ቤት እመለሳለሁ። ግን አንድ ነገር እናድርግ። በእኔና በአንተ መካከል አንድ ምስክር እናኖር፣ እንሰረው፣ በጠንካራ ነገር እንሰራው። እወድሃለሁ፣ ትወደኛለህ። እንደዛ ነው እኮ ከሴት ልጅ ፍቅር ይልቅ ዮናታን እና ዳዊ ይዋደዱ ነበር የተባለው በጣም የሚገርም ፍቅር ነበራቸው። ይዋደዱ ነበር፣ የወንድማማች መዋደድ ይዋደዱ ነበር። ስለዚህ ይሄ ፍቅራችን እንዳይጠፋ፣ ይሄ መተሳሰባችን እንዳይጠፋ፣ ይሄ ግንኙነታችንና ወዳጅነታችን እንዳይጠፋ መታሰር አለበት። በገመድ መታሰር አለበት። በሶስተኛ መታሰር አለበት። ጊዜያዊ ባልሆነ ነገር መታሰር አለበት። በገንዘብ አደለም፣ በወርቅ አደለም፣ በብር አደለም፣ በዝምድና አደለም በዘር አይደለም። በአንድ ነገር መታሰር አለበት፣ አሌሉያ እሱም እግዚአብሔር ነው። ስለዚህ ዮናታን እንደዚህ አለ። ዮናታንም ዳዊትን በደህና ሂድ፣ አባቴ ለክፉ ፈልገዋል፣ በደህና ሂድ። እኛ ሁለታችን፣ በእኔና በአንተ በዘሬና በዘሬ መካከል ለዘለ ዓለም ለአንድ ጊዜ አይደለም፣ ለዘለ ዓለም ማን እግዚአብሔር ይሁን ብለን በእግዚአብሔር ስም ተማምለናል አለው። ዳዊትም ተነስቶ ሄደ። ዮናታንም ወደ ከተማ ገባ። ማን ምስክር ሆነ? እግዚአብሔር። በማን በዘሬና በዘሬ መካከል፣ በኔና ባንተ መካከል። ለስንት ጊዜ? ለዘለዓለም፣ እስከ መጨረሻው ድረስ። ሃሌሉያ! ዮናታን አይኖርም። እግዚአብሔር እስከ መጨረሻው አለ ዳዊት ላይ ሊኖር ይችላል፣ እግዚአብሔር እስከ መጨረሻ። ይሄ ነው የማይበጠስ ጠንካራ፣ ይሄ ነው የማይፈታ የተቋጠረ፣ ይሄ ነው የማይላቀቅ የተጣበቀ፣ ይሄ ነው ኃይለኛ የሆነ መያያዝ፣ በእግዚአብሔር መያያዝ። ትዳር ቢሆን እግዚአብሔር ሲጨመርበት፣ ልጆች ሲሆኑ እግዚአብሔር ሲጨመርበት፣ ህብረት ሲሆን እግዚአብሔር ሲጨመርበት ወንድማማችነት ጓደኝነት ቢሆን እግዚአብሔር ሲጨመርበት፣ በእግዚአብሔር የሆነ ግንኙነት መቼም ቢሆን አይፈርስም። ዛሬ ዛሬ ቤተ ክርስቲያን በማህበራዊ በተለያየ ነገር በሶሻል ላይፍ ሰዎችን ለመያዝ ትሞክራለች። ኖ ኖ ኖ፣ አንደኛ እግዚአብሔር ነው። እግዚአብሔር የሌለበት የተወሰነ ደረጃ መሄድ ይቻላል። እግዚአብሔር የሌለበት የተወሰነ ደረጃ ሊንቀሳቀስ ይችላል። ፍሎሪሽ ሊያደግ ይችላል። ሊያብብ ይችላል። ሊያስጨበጭብ ይችላል። ዋውል ይችላል መጨረሻ አይደለም፣ ዘላቂ አይደለም። ስለዚህ ዳዊትና ዮናታን ስንመለከት እንደውም ዮናታን ካለፈ በኋላ ዳዊት ወደ ዝግልግ ስናው ከመጣ በኋላ ቁጭ ብሎ ባሰበ ጊዜ እንደዚህ አለ ሁለተኛ ሳሙኤል ምዕራፍ ዘጠኝ ቁጥር አንድ ላይ ዮናታን የለም፣ ማንም አይከሰውም። ሳውል የለም፣ ማንም አይከሰውም። ማንም መቶ ዳዊት ያን ጊዜ ቃል ገብተሃልና ለዮናታን፣ አሁን ቻልነታድ ብሎ ያለው ሰው የለም፣ ነገር ግን እግዚአብሔር አለ። አሌሉያ! እግዚአብሔር በዙፋኑ ላይ ያለ ዳዊትን ይመለከተዋል። ያስቀመጠውን ዳዊት ይመለከተዋል። በጫካ ያን ጊዜ በጫካ ሸሽቶ በተቀመጠበት ያን ጊዜ ንጉሥ ባልሆነበት ያን ጊዜ ለነፍሱ እየሮጠ ባለበት ያን ጊዜ ብዙ ነገሮች ባልታዩበት ምንም ኮስምን ብሎ በተቀመጠበት ያን ጊዜ ቃል የተገባቡትን ነገር ዛሬ ወንበር አግኝቶ ዛሬ ዙፋን አግኝቶ ዛሬ የሚፈልገውን ነገር ማድረግ በቻለበት ሰዓት ላይ ከአእምሮው ቢረሳ እንኳን እግዚአብሔር በዙፋን ላይ ያለ፣ ዳዊት ግን እንደዛ አይነት ሰው አልነበረ። ዳዊትም እንደዚህ አለ፣ ስለ ዮናታን ቸርነት አደርግለት ዘንድ። ክብር ለኢየሱስ ክርስቶስ ይሆን። ስለ ዮናታን፣ ስለ ወንድሜ አሁን ስለሌለው ስለማይከሰኝ ስለማይጠይቀኝ፣ ነገር ግን በዙፋኑ ላይ ያለው በእግዚአብሔር ፊት ምስክር አርገናል፣ በእኔና በዘሩ መካከል ምስክር አርገናል። ዘሩን ፈልጉልኝ፣ ያምጡልኝ፣ ቸርነትን ማድረግ እፈልጋለሁ። በእግዚአብሔር ፊት ቃል ተገባብተናል። በሶስት የተገመደ ነው፣ በእግዚአብሔር የተጣበቀ ነው፣ በእግዚአብሔር የተጀመረ ነው። ምስክራችን እግዚአብሔር ነው። እሱ በዙፋኑ ላይ ያለ፣ እኔ እዚህ ያለሁኝ፣ ዘሩ እዚህ ያለ። ዮናታን ባይኖር ይህንን ነገር መፈጸም አለብኝ አለ ምክንያቱ በሶስት የተገመደ ነውና ምክንያቱ ውስጥ በእግዚአብሔር የተገመደ ነውና ክብር ለኢየሱስ ክርስቶስ። ከዛ በኋላም እንደዚህ አለ ከሳኦል ቤት አንድ ሰው ቀርቷልን? አትሊስ አንድ ሰው ትፈልጉልኝ ያላችሁ ቸርነት አደርግበት ዘንድ ቃሌን እጠብቀው ዘንድ እፈጽመው ዘንድ አለ ዘጠኝ ሶስት ላይ ዳችሁ ሁለተኛ ሳሙኤል ምዕራፍ ዘጠኝ ቁጥር ሶስት ላይ እንደዚህ ያደረገ ንጉስ የእግዚአብሔርን ቸርነት አደርግለት ከሳውል ቤት አንድ ሰው አልቀረም ብሏል። ሲባ ግን እንደዚህ ያለ ሲባ የሚባለውም ንጉሥን፣ እግሩ ሽባ የሆነ አንድ የዮናታን ልጅ አለ ያለ። ምን የሆነ እግሩ ሽባ የሆነ የማይንቀሳቀስ ሰው ተሸክሞት የሚሄድ ምንም አንተ ቁም ነገር ማትለዋለ ሲል ኖ ኖ ኖ ቃሌን እጠብቃለሁኝ። በእናንተ ፊት ሽባ ቢሆንም በእናንተ ፊት ደካማ ቢሆንም፣ በእናንተ ፊት እኔ የማየው የህያው የእግዚአብሔር ፊት የገባሁበትን ቃል ነው ንጉስ፣ ልሁን ዙፋን ላይ ልቀመጥ፣ ዳዝም ማተር። እሱ ደግሞ ሽባ ይሁን ዳዝም ማተር። እግዚአብሔር በዙፋኑ ላይ ያለው ይጠይቀኛል። ስለዚህ ለእሱ ቸርነት አደርጋለሁ፣ ለሜምፊቦስቴ ቸርነት አደርጋለሁ። ሁልጊዜ አትፍራ፣ የአባትን የሳኦልን ርስት ሰቃሃለሁ። አንድ ሁለተኛ ደግሞ ሁሌ ከገበታዬ ትበላለህ። ክብር ለኢየሱስ ክርስቶስ። ንጉስ ዳዊት ነው እኮ ማንን? ሽባውን ሜንፎቦስቴ ምን እያለ ነው? ከገበታዬ ላይ ሁል ቀን ትበላለህ፣ ከእኔ እኩል ትበላለህ። ምክንያቱ ውስጥ በሶስት የተገመደ ነው። ምክንያቱ ውስጥ እግዚአብሔርን ምስክር አድርገን ጠርተናል። አባት እና ቤት በጫካ ውስጥ ዛሬ ስላለፈልኝ አይደለም። ብዙ ሰዎች ስላለፈላቸው የሚሄዱ ብዙ ሰዎች ስላለፈላቸው የሚረሷችሁ ብዙ ሰዎች ይህንና ያንን ቁም ነገር የማይሰጧችሁ ዛሬ ሌላ ቦታ ሊሆኑ ይችላሉ። ምክንያቱም ግንኙነታችሁ በእግዚአብሔር አልነበረምና፣ ምክንያቱም መካከላችሁ እግዚአብሔር አልነበረምና። አትዘኑ፣ አትሰበሩ። ከዚህ በኋላ የሚሆነው ግን እንደዚህ ይሆናል። ህብረታችን የመጀመሪያና ቀዳሚ የሚሆነው በእግዚአብሔር መገናኘት ማስጠንቀቅ ይሁንልን። ወገነተኝነት ወገንተኝነት አደለም ዘረኝነት አደለም የተለያዩ ነገሮች ማህበራዊ ነገር አደለም እንዲህና እንዲህ ጥቅም እና ገንዘብ እና ምናምን አይደለም። አንደኛ እግዚአብሔር፣ መጨረሻም እግዚአብሔር። ክብር ለኢየሱስ ክርስቶስ ሲሆን በሱ የተገመደ ፈጥሎ ምን አይለ አይበጠስም። በሶስት የተገመደ ፈጥሎ አይበጠስም አለ መክብቡ። ስለዚህ ወገኖች ሆይ በጌታ በኢየሱስ ክርስቶስ ስም እኛም በዘመናችን ሁሉ ፈጥኖ የማይበጠሰው የማያሳፍረን የጸና የተፈተነ የማዕዘኑን ድንጋይ የሚያምን አያፍርም ተብሏልና በሱ እንድንታመን መካከላኛችን እሱ እንዲሆን የግንኙነታችን ምክንያት እሱ እንዲሆን በዘመናችን እግዚአብሔር ጋር ያን ጊዜ አናፍርም። በሶስት የተገመደ ፈጥኖ አይበጠስም። አሜን። ሳዶቅ፣ ጽድቅ፣ ትክክል፣ ልክ። በቅንነት ግን ከእግዚአብሔር እንደተላክን በእግዚአብሔር ፊት በክርስቶስ ሆነን እንናገራለን። ሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 17። በሳዶቅ በተለያዩ ርዕሶች ትምህርትና ስብከት ይተላለፋሉ። ከተጠቀማችሁ ሰብስክራይብ አድርጋችሁ ተከተሉ በጣም ከተጠቀማችሁ ለወዳጆቻችሁ ሼር አድርጉት። ሳዶ